ሰላም ሰላም፣ ውዶች እንዴት ናቸው? ሰላም ናቸው። አሁን ደግሞ ወደ ቅዱስ ሚካኤል ሊቀ መላይቱ ትርጉም ከግዕዝ ወደ አማረኛ ተርጉሜ እንደምንም አንብቤ አሁን እናንተ እንድሰሙት ከእናንተ ጆሮ እንዲደርስ አቅርብ ያለሁኝ ተከተሉ፣ ያዳምጡት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በልውል እግዚአብሔር እርዳትነት የመላእክት አለቃ የሆነ የቅዱስ ሚካኤል ልመናውንና ልመናውን የክብሩን የገናናነቱን ነገር መጽሐፍ እንጀምራለን። ይቅር ባይ ከሆነ ከፈጣሪው ከእግዚአብሔር ምረት እግዚአብሔር ምረትና ይቅርታን ይለምንልን ዘንድ የሰማነውን የሰማያውያን አለቃ የሆነ የቅዱስ ሚካኤል ጸሎቱ፣ ምልጃው፣ ፍጹም ልመናው ይጠብቀን፣ ያድነን ለዘላለሙ አሜን። አባቶቼና ወንድሞቼ ወይ ደስታን በተሞሉ ጆሯችሁ ስሙ፣ ጆሯችሁ ስሙ። በምድር ላይ ከሚበቅል ከሳር ከቅጠል፣ ከሰማይ ከዋክብት፣ ከባህር አሸዋ ፈጽሞ የሚበዛ ታምራቱና የኃይሉ ገናናነት በንጹህ ልቦና በነቃ ህሊና በብሩህ አይን ተመልከቱ። በእርሱ የታመነ በእርሱ የታመነ ከጭንቅ ይድናን በየብስና በባሕር ቢሆን ድንቅ በሆነ ጸሎቱና ልመናው የታመነ የሚታመን በቀንና ሃይማኖት በንጹህ ልብ ሆኖ በትጋት በመለመን ያለ ነውር ይጠብቀው ዘንድ ወደ እግዚአብሔር ሌትና ቀን ተግቶ የሚማጸን ከመከራ ይድናል። የተወደዳችው ወንድሞቼ ሆይ እኛን ያለ ቂም በቀል በሃይማኖት አጸንተን እንተጋ እንትጋ ምድርን በባህር ላይ በዘረጋ ሰማይን እንደዋልታ በሰቀለ ፍጥረትን ሁሉ በፈጠረ በእግዚአብሔር ፊት ይቅርታና ባለሟልነትን እናገኝ ዘንድ ወንድሞቼ፣ ወይ ያለ መላእክት ልመናና ምልጃ ይልቁንም ይህ የመላእክት አለቃ ቅዱስ ሚካኤል ሁልጊዜ በሚያስፈራ ግሩም በሆነ የእሳት ሰረገላ ፊት ስለ ሰው ልጅ በሚለምነው ምሕረት በቀር ማንም የማሸነፍና የመዳን ተስፋ የለውም። የኃይል መልአክ የቅዱስ ሚካኤል የቅዱስ ሚካኤልን በዓል መታሰቢያ ቀን የሚያደርግ ሁሉ ለቤተ ክርስቲያን ዕጣም ቢሆን ወይም ቁርባን መባ የሚሰጥ ከእንጀራው ቆርሶ ለተራበ ያበላ ለተጠሙ ከወይኑ ቀርቶ ቢያጠጣ ለተራዘም ከልብሱ ቀዶ ቢያለብስ ያዘነውን ያዘነውን ቢያረጋጋ የተከዘውን ደስ ቢያሰኝ የታመመውን ቢጎበኝ በችግርና በጭንቅ የታሰረውን ቢጠይቅ በቅዱስ ሚካኤል ስም ይህንን ሁሉ ቢያደርግ ሲወል አጣ ሲወል አያያትም ሲወልን አያያትም። በዚህ ዓለም ሳለ እግዚአብሔር መልካሙን ነገር አያሳጣውም አያሳጣውም። በሞተም ጊዜ በሰማይ ላይ ነፍሱን በመክሰስ ወደ ሲወል የሚያደርሱ ርኩሳን መናፍስትን ይዋቀሱት ዘንድ አይችሉም። እርሱም ቅዱስ ሚካኤል ብርሃን ክንፎች ተሸክሞ በብርሃን ክንፎቹ ተሸክሞ የእሳት ባህርን አሻግሮ ወደ መንግስተ ሰማያት የብርሃን ድንኳን ወዳለበት ያገባዋል እንጂ ራሱ ጌታችን በማይታይ ቃሉ በማይታበል ቃሉ ተናግሮ አዟልና ለቅዱሳን ሁሉ ቃል ኪዳኑ ሰጣቸው። ኪዳን ሰጣቸው እንዲህ ሲል በነቢዩ ስም ነቢዩን የተቀበለ ነቢይ ነቢዩ የሚያገኘውን ዋጋ ያገኛል። በጻድቁ ስም ጻድቁን የተቀበለ ጻድቁ የሚያገኘውን ዋጋ ያገኛል። ከእሊህ ከታናናሾች ድሆች ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ ዋጋውን አያጣም ብዬ በእውነት እነግራችኋለሁ። ዛሬ ወንድሞቼ፣ ወይ ልመናው በእግዚአብሔር ፊት ዋጋ ባለው ክቡርና ገናና በሚሆን በቅዱስ ሚካኤል ስም ሰውን ወዳጅ የሆነ እግዚአብሔርን እንለምነው ከኃጢአት የሚያነጻ የነፍስና የስጋ ንጽህናን እንዲሰጠን ከዚህ ከአላፊ ከዚህ ቀጥሎ ደግሞ ሌላኛውን ደግሞ እንዲሁ የድርሳን ትርጉም ደግሞ አቀርበዋለሁ። ቀጥሎ ደግሞ የዛሬ በዚህ ያበቃንሽ ውዶች።